ወይዘሪት ባዩሽ ሴራ አያልቅም። ሆስፒታል ሂዳ አንተ የሀና አባት አይደለህም ወይ ብላ ስትለው፣ አዎ እኔማ የሀንዬ አባት ነኝ ምን ተፈጠረ ብለው ሲጠይቋት፣ ሀንዬ አንተን የመሰለ አባት እያላት ነው ቤተሰቦቿን የምታፈላልገው ብላ ሁሉንም ነገር ባዩሽ ዘረጋግፋ ነገረችው። ከዛም በኋላ አቶ ኖላዊ የልብ ድካም ያዛቸው። በጣም ተበሳጩ፣ በጣም ተናደዱ። ጆሮ ላይ ሳይቀር እኮ አንተ እንዳ እያፈላለገች መሆኗንና እንዳገኘቻቸው አንተ ታቅ ነበረ። እኔ ምን ብበድልህ ነው? እኔ ምን ባስቀይምህ ነው? ሁሉንም ነገር የየበከኝ ብለው በጣም ተናደዱ፣ በጣም አዘኑ። ሀንዬ ሀንዬና አቶ ኖላዊ ተጣሉ፣ በጣም ተጣሉ። ትልቅ ጠብ፣ ትልቅ ብጥብጥ ተፈጠረ። ምን አጉድዬብሻለሁ ወይስ ደግሞ አንቺ ቤተሰቦችሽን እንዳታገኘ ያደረኩት ነገር አለኝ ወይ? እስኪ ንገሪኝ ሀንዬ፣ እኔ ሸክም ሆንኩብሽ ወይ? እያሉ በጣም አዘኑ፣ በጣም አለቀሱ። ሀንዬም ቢሆን ልታስረዳው ብትሞክርም እንኳ በፍጹም መስሚያው ጥጥ ነው ብለው ጓዛቸውን ጠቅለው ወደ ደሴ ለመሄድ ወሰኑ። ጆሮ አራባዬ ማናለኝ ብቻ። ለምንድ ነው ትተኸኝ የምትሄደው? ከእንደገና ደግሞ ህክምናህንም አልጨረስክም ብለው እንኳ ቢሉት እኔ በፍጹም የምን ህክምና ነው? ሀንዬ እኮ እኔ አጉድዬባት እኔ አሰቃይቻት ነው ለካ ሌሎቹም ቤተሰቦቿን ጭራሽ ሌላም ልጅ ልጅ ነኝ ብላ የእሷን ታሪክ ተናግራ እኔ ነኝ ባለ ታሪክ ብላ ከሀንዬ ጋር እስከ መጣላትና እስከ ብጥብጥ ድረስ እንደዚህ የሆነው ምንድን ነው ብለው በጣም ተናደዱ። ሌላም ትኩሰት አለ። ያው ደግሞ ሀንዬ የቤት ሰራተኛ እንጂ የመንግስት መስሪያ ቤት እንደማትሰራ ጭምር ነው ወይዘሪት ባዩሽ የተናገረችው። ምን እኔ አላምንሽም በፍጹም ሀንዬ እኔን ከልጅነት እስከ እውቀት ድረስ አውቃት አለሁኝ። እኔ ራሴ አስተምሬ ለቁም ነገር ያበቀኋት እኔ ራሴ እኮነኝ። ለምንድን ነው እንደዚህ እያልሽ ያልሆነ ነገር የምትናገሪው? እኔን እናሷን ለማጣላት ነው ወይ ብሎ ሲላት በፍጹም እንደዛ አይደለም፣ ግን አንተን ሳይህና ስላንተ ስታወራ በጣም አዘኘና በጣም ተቆርቁሬልህ ነው። ብቻ ግን ልጅቷ በጣም ታሳዝናለች ብላ ያለ የሌለ ወሬ ጨምራ ጨማምራ ከርግብ ጋር ተመካክረው የሀንዬን አባት ቀየሩት። የሀንዬ አባት በጣም ተከፍተውና በጣም አዝነው ነበር። ምክንያቱም የሀንዬ አባት ሀንዬ ብቻ ሳትሆን ከዚህ በፊት ሚስቱም መውለድ አትችልም አንተ ቁም ነገር የለህም ብላ ትተው ሂዳ ነበረ። እናም ከዛም በጫት ሱስና እንዲሁም ደግሞ ሹፌር ሁኖ ማንም የሌለው እናቱ ደግሞ በልጅነቱ የሞተችበት እና ሚስኪን ልጅ ነበረ እና ያን ሁሉ እያስታወሰ እኮ ሀንዬን አስከፍቻት ነው ማለት ነው እያሉ ራሳቸውን እየወቀሱ ይገኛል። በሌላ በኩል በጣም የሚያሳዝነው ነገር ደግሞ አቶ መስፍን በቃ እነሱን መተዋወቅ አለብኝ ካልተዋወቅኩኝ ሙቼ ይገኛለሁ እያለ ሀንዬን እያስቸገራት ይገኛል። ሀንዬ ደግሞ ግራ ገብቷታል ምክንያቱም አሁን ይሄ ዲ ኤን ኤ ከተመረመረ በኋላ ምንድነው የሚውጠኝ ከማንጋ ነው የምሆነው እያለች በሀሳብ እየተቆላች ትገኛለች እርግብ ደስ ብሏታል ሄዳ ለሀንዬ አባት በመናገሯ በጣም ነው ደስ ያላት ምክንያቱም የሀንዬን ሰላም መንሳት ስለምትፈልግና አቶ ኖላዊ ደግሞ ሀንዬ ላይ እንድነሱባት ስለምትፈልግ እሷ ጭቅጭቅና ነገር በጣም ትፈልጋለች እርግብ። በዚህ አጋጣሚ በጣም የሚያሳዝነው ጆሮና ሀንዬ ናቸው። ምክንያቱም እንደ አባታቸው ተቀብለው ከዛም በላይ ብዙ ትውስታና ብዙ ትዝታ አላቸው። ነገር ግን እሱን እንኳ መቋቋም በፍጹም አልቻሉም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ዛሬ ቦምብ ነው የፈነዳው! ወይኔ እንደው ግን ባዩሽን የመሰለ ጓደኛ ከእንደሱ አይነት ፈጣሪ ሁላችንንም ይጠብቀን። ባይነኝ በመጀመሪያው ሀሳብ አስተያየታችሁን ቪዲዮን እስከ መጨረሻው አይታችሁ ኮሜንት ላይ አስቀምጡትና እንወያይበት። ባይነኝ በጣም ብዙ ነገር የምንማርበት ነው። ሀንዬ ለአባቷ ብላ የምትከፍለው መስዋዕትነት እንዲሁም ደግሞ ትምህርቷን በተማረችበት ሙያ ሳይሆን በቤት ሰራተኝነት እየረገጠቻት ወይዘሪት ሜላት ጭራሽ አሁንማ ልጅ ነ ልጅ ነኝ ብላ ከመጣች በኋላ ከነስሟም ጠፍቷት፣ አንቺ እንደዚህ አድርጊ፣ አንቺ እንደዚህ ነሽ እያለች በጣም እያመነጨቀቻት ትገኛለች። ዶክተሩ ዶክተሩ በጣም ብዙ ሺህ ብር እንደሚያስፈልግ ሲነግራት ሀንዬ ደነገጠች። እንዴ ታዲያ ወይዘሪት ሜላት እከፍላለሁ ብላ የለም ወይ ብላ ስጠይቅ እሱማው፣ ነገር ግን ይሄ አሁን በጣም ብዙ ብር ነው፣ ምን ማድረግ እንዳለብሽ አላቅም፣ እያለ ዶክተሩ ሀንዬን ማጨናነቅ ጀምሯል። በእርግጥ ዶክተሩ በጣም ውሸታም እና አጭበርባሪ በርባሪ ሰውዬ ነው። እናም ይሄ ዶክተር ዶክተር ሳይሆን የውሸት ዶክተር ነው። ልክ እንደ እርግብ ያው እርግብ በውሸት እንትን ብላ እናም የውሸት ዶክመንት አሰርቶ እኔ ዶክተር ነኝ ብሎ ሌላ መዘዝ ይዞ መጥቷል። ትክክለኛ ዶክተር አይደለም። እናም ሀንዬን በህክምና ሰበብ ብሩ ሊበላ ነው እንጂ በፍጹም ትክክለኛ ዶክተር አይደለም። ሀንዬ ግን ለጊዜው ትክክለኛ ዶክተር ስለመሰላትና አባትሽን በእርግጥ በጥሩ ሁኔታ ላይ ነው ያሉት፣ ነገር ግን ይሄን ገንዘብ በፍጥነት ማገኘት አለብሽ እያለ በጣም አጨናንቋታል። ሀንዬም የአባቷ ነገር ስለሆነ አሁን ላይ በፍጹም እያስተዋለችም አይደል። ቆይ ምን ሆኖ ነው? ለምን ፈልጎች ነው? እያለ ሴላት እንኳ ጆሮ አላውቅም። ነገር ግን ስለአባዬ ጉዳይ ነው እና ደግሞ ስለ እኔም ጉዳይ ጠይቆኝ ምንድነች? ሲለኝ በህክምና ተምር ያለው ብዬ ስለው አባረረኝ። ምን እንደው አላማ አላውቅም እረ ይሄ ሰውዬ፣ አንቺንማ ማንም እንዲነካብኝ አልፈልግም፣ በአንቺ የመጣ በአይኔ የመጣ ነው እያለ ጆሮም በጣም ለሀንዬ ተቆረቆረላት። ጆሮዬ እያሳዝናል። ምክንያቱም ፋዘር እሄዳለሁ፣ ገጠር፣ በቃ እዛው ደሴ፣ እዛው የሀገር አፈር ላይ ልቀበር ብለው ሲሉ እኔ ማን አለኝ? እኔን ለማን ትተህ ነው የምትሄደው? በቃ ነገሮች ይፈታሉ። ሀንዬም እኮ አስበው አይደለም ቤተሰቦቿን መፈለግ የጀመረችው ሲቀጥር ቤተሰቦቿ እንኳ ቢገኙ በፍጹም ከአንተ ትዕዛዝ ውጭና ያንተን አባትነት መቼም አትፍቀውም። እንዴ ምን ሆነህ ነው እንደማታቃት ይህን የልብ እኮ በጣም ሰፊ ነው ብለው በጣም ተናገረው ጆሮ። ከዛ እሳቸውም መለስ ሲሉ ከንዴታቸው፣ እሺ ግን ማን ነው እንደዚህ ያደረገሽ ብለው ሲጠይቋት አባዬ አላቀም ብቻ ግን አንዲት ርግብ የምትባል ልጅ መታ ነው ቤተሰቦቼ እናንተ ናችሁ፣ እኔ ደግሞ ሀሴት ነኝ ብላ የተናገረችው ግን ሙሉ ታሪኩን አንተ ያወራኸኝ ጋር ተመሳሳይ ነው ብላ ስትለው እኮ ልጅ፣ ያኔ ታስታውሻለሽ ፎቶ ጠፋ መስከሉ ጠፋ፣ ምን አይነት ነገር ነው? አይዞሽ፣ እኔ ለማንኛውም በቅርቡ ሁሉም ነገር ያበቃል እያለ ሀንዬን በጣም እያቀፈና እያጽናና አቶ ኖላዊ የአባትነት ፍቅሩን አሁንም እየሰጣት ይገኛል። ተምች ተምች፣ ጉዱ ፈልቷል። ምክንያቱም ከጆረ ለማምለጥ የማይቆፍረው ጉድጓድ የለም እና ትሰማኛለህ፣ አሁን አብረን እንሰራለን እስከ መጨረሻው ድረስ ብለኸኝ ነበረ እና ለኔ ሀምሳ ሺህ ብር ብቻ ሰጥተህ ዘወር የምልልህ መስሎህ ነበር እንዴ? እኔ እኮ ተምች ነኝ። ስለዚህ ገንዘብ ያስፈልገኛል እያለ ተምች፣ ካልሆነ ግን ሚስጥሩን እዘረግባችኋለሁኝ እያለ መናገር ጀምሯል። ተምች እውነት ተምች። አሁን በጣም እየተመቸኝ ያለው የተምች ሴራ ነው። ምክንያቱም ገንዘቤን ድጋሜ ብር ትሰጡኛላችሁ፣ ካልሆነ ደግሞ ሁላችሁንም ገደል ነው የምከታችሁ ሀናን እነግራታለው ምንም ቢሆን ምንም እኔ የማጣው ጓደኝነቴን ነው አቃልሁኝ ነገር ግን ይቅር ይሉኛል የእኔ ጆሮ በእኔ አይጨክንም እያለ ሴቶቹንና እንዲሁም ያን ልጅ ብያስፈራራው ነው ከፈለክም አንተን ገድዬ እገባለሁ እንጂ እስር ቤት በፍጹም አልለቅህም አልተውህም እያለው ነው የሀንዬ አባት የሀንዬ አባት መርፌው በጣም እየጎዳው ስለነበረ፣ እንዴት ነው ፋዘር? ኧረ ተወኝ ተወኝ። ምነው፣ ምን ተፈጠረ? በጣም በጣም በጣም ተሰምቶኛል። አሎ፣ እንደ ፋዘር ደግሞ ምን ሆኑ? ኧረ ተወኝ፣ እስኪ ተወኝ። የቅጤ ብርጭቆ እኮ ሊወጣ ነው። ምን ወይ ፋዘር። በቃ ለማንኛውም ብቻ ግን ኩላሊቶን አውጥተውት እንዳይሆን ማለት። አልገባኝም፣ ስለምን ኩላሊት ነው የምታወራው? ሌባ እኮ ይኸውልህ፣ የከተማ ሌባ የተማረ ነው እኮ ማለት አሀ በተማረ ጭንቅላታቸው ኩላሊትህን አውጥተውት ከሆነ ልመርምርህ ብዬ ነዋ። እና ለየው እንዴ ሲል አይ ያንተ ልጅ እንደው ቀልድና ቁም ነገር እንኳን ለይተህም አታውቅ። አሁን በዚህ ይቀለዳል አለው። ምን ላድርግ ብለህ ነው ካልቀለድኩኝ እንደት እንዴት ነው ኑሮውን የምኖረው አለ ሀንዬና እንዲሁም ጆሮ ቤት ሂደው ምግብ ሰርተው እስከሚመጡ ድረስ ልጆች የት ሂደው ነው እያሉ በሀሳብ መቆላት ጀመሩ። ፋዘር ከዛ ሲመጡ እንዴ፣ ቆይ እናንተ እኔን አባታችሁ እንትታችሁ የት ነው የሄዳችሁት ብለው ሲል እንደ አባዬ ደግሞ እስኪ ትንሽ እናስፈልግህ ብለን እኮ ነው፣ እኛማ ቤት ሂደን ምግብ ሰርተን አመጣን ብለው ሲሉት ውይ፣ እናንተ ልጆች፣ ኧረ ተው እኔ ብቻዬን እንትታችሁኝ ሆስፒታል አባዬ ምን ትሆናለህ? አንዳንድ ቆን እንኳ እንደዚህ እስኪኛ ልጆችን ጠብቅ አሁን እና እንታጠብና ምግባችንን እንብላ ብለው ምግባቸውን እየተጎራረሱ በፍቅር መብላት ጀመሩ። ባዩሽ ሀንዬንና አባቷን ለማጣላት ብጥርም እንኳ የቱንም ያህል ብጥርም፣ በጆሮ እርዳታና እንዲሁም ፋዘር ወደ ቀልባቸው በመመለስ ሊረዷት እየሞከሩ ነው ግን አጓጊውና በጣም የሚያጓጓው ነገር ወደፊት